ታዲያስ አዲስ የምታደምጡት ታዲያስ አዲስ ነው። ባላችሁበት ጥሩ ጊዜ ነው የምንገናኘው። 09161789 ነው እንግዲህ ባለዕድሉ ሃምሳ ሺህ ብር ተሸለማችንን መልሰን መስመር ላይ አግኝተነዋል። ሄሎ ሄሎ። እንኳን ደስ አለ፣ እንኳን ደስ አለ። አይ በጣም ደስ ይላል። ከሦስት ሰዓት ከስንት ከስንት ሰዓት ቆረጥክ? ስንት ሰዓት ላይ ነው የቆረጥከው? አራሳት ይሆናል ወይ? እያደመጥክ ነበር? አዎ። በእናት ስሙ ማን ነው መጀመሪያ ባለ እድለኛችን? መልካሙ መላክ ያወጣዋል። ከየት ነበር ስትሰማን የነበረው? ከወለጋ ነው። በሬዲዮ ይደርሳል እዛ በሬዲዮ ድምጻችን ይደርሳል። እናንተ ጋር ወለጋ በምን ሰማህ? አዎ ይደርሳል፣ ይደርሳል። በኦንላይን ነው የሰማኸው? አዎ ኦንላይን ላይ ኦንላይን። እድል ወለጋ ገብታለች። ወለጋ የት አካባቢ? አዎ የቆረጥከው በምንድን ነው? ደምቢዶሎ። በቴሌ ብር ሱፐር አፕ ነው ወይስ በኢትዮ ሎተሪ ዳት? በቴሌ ብር ነው። በቴሌ ብር አዎ፣ በቴሌ ብር ሱፐር አፕ አየሽ። መልካም ሃምሳ ሺህ ብር ደርሷል እኮ? በቴሌብር እዚሁ ይገባልሃል። አሁን በቴሌብር ማስገባት እንችላለን። ሃምሳ ሺህ ብር እያወራህን ብጥን ጥን ካለ ታምነናለህ ማለት ነው። ምን እንደምታደርገው አሁን በዚች ሃምሳ ሺህ ብር ምን አቅድሃል? ነው ነው ሙያ ምንድን ነው? ጠማምሬ ይሰራለሁ ብዬ አስባለሁ። ሙያ ምንድን ነው? ሙያ ሙያ ሙያ የለኝም፣ ግን እኔ ኢንጂነሪ ኢንጂነር ነኝ። ሁለት ሺ አስራ አምስት ነው የተማርኩት። ደግሞ እዛ ዩኒቨርሲቲ እየሰራ ነው። ደምቢ ዶሎ ዩኒቨርሲቲ ማንቴናንስ ላይ እየሰራ ነው። ምን ኢንጂነሪንግ ነው የተማርከው? ሲቪል ኢንጂነሪንግ። እዛው ደምቢ ዶሎ ነው የተመረቅከው? እዛ ተመርቄ እዛ ነው የጠራሁት። እዛው አስቀርቷል። ሰቃይ ነበርክ ማለት ነው ያውም በሃምሳ ሺህ ብርም ሰቅላሃል። ደስ ይላል፣ በጣም ደስ የሚል ነው እንግዲህ። አየህ እንግዲህ ለአንተ መድረሱ ምን ያሳያል መሰለህ? ይህ ሃምሳ ሺህ ብር መነሻ ነው ገና። እኮ የሃምሳ ሚሊዮን ብር ደግሞ ድል ዕጣ አለህ ማለት ነው። አሁንም ሰው ዘያወረ ነው ቆረጥኩት ሰው አስቤ ነው ቀረቱት። የቅምሻው ነው የሀብት ቅምሻ ነው። ሀብት ሃምሳ ሚሊዮን ግን ቢደርስ መልካም፣ ምንድነው የምታደርግበት እ ሃምሳ ሚሊዮን ብር ብታገኝ ምንድነው የምታደርግበት? የግል ቢዝነስ እጀምራለሁ ብዬ አስባለሁ እ ኧረ የሃምሳ እኮ የማህበር ነው እንዴ ብዙ እኮ ነው ሃምሳ ሚሊዮን አይ አለ አይደል የዚያ አጠገብ እኔም ቢዝነስ እየሰራም እዚያም እየሰራ ምናምን የሆነ የቦታ እየሰራ ነው እዛ ባንክ ላይ ብድር ወስጄ በጣም እየሰራ ነው። እዛ ኤሌክትሮኒክስ ቤት መንቴናንስ ማለት ነው። ስለዚህ ብድሩም ይከፈላል፣ ቢዝነሱም ይስፋፋል። አምስት ሚሊዮን ለኔ ታበድረኛለህ። በቴሌ ብር እንዲገባልህ አለህ? እንዴት? በዚሁ ቁጥር ቴሌ ብር አለህ? አለኝ። አለኝ እዚሁ ላይ አሁን ከእኛ ጋር እያወራህ የሃምሳ ሺህ ብር ውስጥ ስጦታ እዚሁ ይገባልሃል። ደግሞ ብዙ ስልክ እየተደወለ ቦላ ነው ብዙ ስልክ እየሄደ ነው። እንኳን ደስ ያለ ሊሉና ሊያጫርሱ ነው። እንዳታነሳ የማንንም ስልክ። አጫራሽ ነው በዚህ ሰዓት የሚደውለው። እኛ እጣው ሲወጣ ፊት ለፊት ነው፣ በኮምፒውተር እየወጣ የነበረውና አንዳንድ ቁጥር ነው እየወጣ የነበረው። እያዳመጥከንም ነው ብለን ስላመንን ቁጥርህን ተናግረን ነበረ። አዎ ተደውሎብልኝ ነበረ እኮ እያሰማኝ ነኝ። ግን ስለዚህ አሁን ምንድነው የገባኝ ነገር መሰለ ብዙ በስልክ የማጭበርበር ነገር በጣም ስለተስፋፋ ተስፋፋ በከተማችን ውስጥ ሰዎች ለሚደውልላቸው ስልኮች ወዲያው ምላሽ በቃ ይጠራጠራሉ። ምን ይላሉ እንዲያን ነገሮች በጣም እየገባኝ ነው። እና ምን ያህል ይሄ መልካም ህይወታችን በናጀሬ እንደተበጠበጠ ነው የገባኝ አሁን ብዙዎች አኛም ወይ ስንደውልልህ ተጠራጥረሃል? መጀመሪያ ላይ አዎ፣ በቃ ያለ እውነት አልመሰለኝም ደግሞ የ የተደወለ ከዛ ስልኬ ነው የተጠራው፣ እዛ ስልኬ ላይ የኔ ስልክ ቁጥሩ እየጠሩ ነበረ። ይሄ ነገር ፌር ነው ብዬ እየሰማው ነበረ ያለ ነገር እርግጠኛ ለመሆን። ስንት ጊዜ ሆነ ከተመረቀ? ከተመረቀ ስንት ጊዜ ሆነ? ስራ ላይ ስንት ጊዜ ሆነ? ቤተሰብ መሰረት ኳይ? አምስት ነው ተመረኩት። ገና ወጣት ነው። ከዛ ስራ ጀመርኩት። ቤተሰብ መሰረት ኮይስ ቤተሰብ መሰረት ካገባህ ወለድክ ገና እናት አባቶች ጋነ እነሱ ጋ ነ እስቲ ትነግራቸዋለህ እና ስሜታቸውንም እንግዲህ ትነግረናለህ በደንብ መልካም እንግዲህ፣ ከደንቢ ዶሎ ዩኒቨርሲቲ ከደንቢ ዶሎ ዩኒቨርሲቲ እዛው ተምሮ እዛው ይቀረ እዛው ይቀረ ኢንጂነር ያው እንግዲህ የሀምሳ ሺህ ብሩን የብሄራዊ ሎተሪ በቴሌ ብር ሱፐር አፕራፕ የገዛው እጣ አሸልሞታል የዛሬ ምሽት የጣቢያ ስድስት ላይ የወጣውን እጣ ተሸላሚ ነክ እልል በልልን እልል አንቺ በይለት አሁን በቴሌ ብር የገባልህ ነው ልክ ስልኩን አትዝጋው እኛም ዘፈንን ጋብዝና ስንመለስ ትነግረናለሽ አትዝጋው ስልኩን በሚኪዋን ሆዴ ተዝናንተ እንመለሳለን የምታደምጡ ታዲያስ አዲስ ነው። እንግዲህ ባለድላችን መልካሙ ከደም ቢደውል ዩኒቨርሲቲ የኢንጂነር መልካሙ ያው አፍሷል ሀምሳ ሺ ብር አፈሰ። ሄሎ መልካሙ፣ አለ አለኝ አለኝ። ገባ ብሩ? ገብቶኛል። እንኳን ደስ አለ። ያው አሁን አመንከን ዘመን ሲያስቀምጥ ደንቢ እዛ ላሉት በአጠቃላይ ተንገርልን በቴሌ በቴሌብር ሱፐር አፕ ለወዳጆች በአጠቃላይ ሀምሳ ሺህን ያፈስኩኝ ሀምሳ ሚሊዮን ደግሞ ሳ የናንተ ነው። በል ው በመላው ዓለም ይህንን ፕሮግራም ለምታደምጡ በአጠቃላይ ከውጭ መሆናችሁ ለወዳጅ ዘመዶቻችሁ በኢትዮጵያ ብር መግዛት ትችላላችሁ። የእንድል ትክክል ስለዚህ በቴሌ ብር ሱፐር አፕ 50 ሚሊዮን ብር የሚያስገኘው ሽልማት የኢትዮጵያ ሎተሪ አገልግሎት ግንቦት 30 ያወጣዋል። ስለዚህ ባሉት ቀናት እድላችሁም ሞክሩ። ዛሬ ምሽት ከ3 እስከ 6 ሰዓት የተዘጋጀውን ልዩ አጋጣሚ መልካሙ መልካም እድል ብሎ አፍሶታል፣ ወስዶታል። እንኳን ደስ አለህ። እንግዲህ ነገ እሑድ ልዩ ልዩ ነው የምታደርገው። ምን ልታደርግበት አስባለሁ? ይሄን ሀምሳ ሺህ ብር ብዙ ሎተሪ ግዛበት፣ ለቀጣይና እድል ሞክር። ብዙ ከመግዛት አንድ ትርፍ አለው። እድልን መሞከር ይቻላል በስፋትና ስንት ትኬት ነው ግን የገዛኸው ዛሬ? አንድ ነበር የገዛኸው ሁለት። ከሁለቱ አንዱ ነው የወጣው። አየህ፣ ደጋግሞ መሞከርን ጀምረኸዋል። በአምሳው ዘፈን ምን ንጋብዝህ? የምትፈልግ የመጀመሪያው አምሳ ሺ በቃ ዝም ብለህ ቆረጣ አንተ ሎተሪ አንተ ቤት ነው ሎተሪ አንተ። የእኔንም ትቆርጥልኛለህ እሺ? አሁን በኋላ ይቆርጣል። እንኳን ደስ አለ ብለናል። ሃምሳ ሺህ ብር የታዲያስ አዲስ ተሸላሚ በኦንላይን የሚያደምጠው መልካሙ ሆኗል። ኢንጂነር መልካሙ እንኳን ደስ አለ። ኢንጂነር መልካሙ ሲሲ በጣም እንኳን ደስ አለ። የዳዊት መለሰን የፍቅር የለው ተሪ የሚለውን ጋብዘናሃል። እንኳን ደስ አለ። መልካም ምሽት ባባይቻው።